ገናን በቤተልሔም ጌታችን በዳንታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም ጳራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል።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 ለበለጠ መረጃ በ0939 6661 ወይም በ0937171717 ይደውሉ። ጵራቅሊጦስ የጉዞ ወኪል። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም እንኳን እንት ነኝ። እስራኤልና ሊባኖስ ከአርባ ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተሰማ። እስራኤልና ሊባኖስ በሄዝቦላ ምክንያት ያላቸው ግንኙነት ከጊዜ ወደ ጊዜ የተካረረ በመጣበት ወቅት ነው ንግግር ማድረጋቸው የተሰማው። ፕሬዚዳንት ፑቲን የዩክሬኑ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜም ወደ ህንድ ማምራታቸው ተሰምቷል። በሩሲያና በዩክሬን መካከል ያለውን ጦርነት ያለ ፕሬዚዳንት ትራምፕ የሚያስቆም አካል የለም ሲሉ የኔቶ ዋና ጸሐፊ ተናግሯል። ቻይና የማይታወቁ ገዳይ ወፍ ድሮኖችን በማሰማራት የዓለምን የመከላከያ ስርዓት መፈተኗም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩ። እስራኤልና ሊባኖስ ከአርባ ዓመታት በኋላ ለመጀመሪያ ጊዜ በቀጥታ መነጋገራቸው ተነግሯል። ሀገራቱ በሄዝቦላ ምክንያት ያላቸው ግንኙነት ከጊዜ ወደ ጊዜ እየተካረረ መጥቷል። ከሄዝቦላ ጥቃት እየተሰነዘረብኝ ነው በሚል እስራኤል በሊባኖስ ላይ የአየር ጥቃት መፈጸም በመጀመሯም በሁለቱ ሀገራት መካከል ያለው ግጭት ወደ ሙሉ ጦርነት ሊያመራ ይችላል ተብሎ በሚፈራበት በዚህ ሰዓት ሊባኖስ እና እስራኤል ከአርባ ዓመታት አመታት በኋላ ለመጀመሪያ ጊዜ በቀጥታ ተገናኝተው መነጋገራቸውን አልጀዚራ አስነብቧል። በዚህም በአሜሪካ ሊቀመንበርነት በሚመራው የሁለቱ ሀገራት የተኩስ አቁም ግምገማ ኮሚቴ ቤይሩትና ቴላቪቭ ቴልቪቭ በሜዲትራኒያን ባህር ዳርቻ በምትገኘው የደቡባዊ ሊባኖሷ ከተማ ናኮራ ለቀጥታ ንግግር ፊት ለፊት ተገናኝተዋል ተብሏል። የሊባኖስ ሲቪል ተወካዮችና እስራኤል አርባ ዓመታትን ከተሻገረ ጊዜ በኋላ በትላንትናው ዕለት የመጀመሪያውን ቀጥተኛ ንግግር በናኮራ ባካሄዱበት ወቅት የሊባኖሱ ጠቅላይ ሚኒስትር ናውፍ ሳላም ቤይሩት ከደህንነት ጉዳዮች ባሻገር ለሚደረጉ የሰላም ድርድሮች ሙሉ በሙሉ ዝግጁ መሆኗን ገልጸዋል። ይሁን እንጂ እነዚህ ንግግሮች የሰላም ስምምነት ናቸው ማለት እንዳልሆነ አስገንዝበዋል። ጠቅላይ ሚኒስትሩ የቀጥታ ንግግሮቹ ዓላማ ተኩስን የማስቆም በእስራኤል የተያዙ ሊባኖሳውያን ታጋቾችን ማስለቀቅና እስራኤል በኃይል ከያዘቻቸው የሊባኖስ ግዛቶች ሙሉ በሙሉ ለቃ እንድትወጣ ለማድረግ እንደሆነ አብራርተዋል። እነዚህ ቅድመ ሁኔታዎች ከተሟሉ በኋላ ሀገራቱ የነበራቸውን ግንኙነት ወደነበረበት ለመመለስ በሚያስችል መልኩ የሰላም ንግግሩ የሚካሄድ መሆኑንም ጠቅላይ ሚኒስትሩ ገልጸዋል። ሊባኖስ በሁለቱ ሀገራት ያለው ግንኙነት ወደ ነበረበት ሰላማዊ ሁኔታ ይመለስ ዘንድም እስራኤል በአውሮፓውያኑ አቆጣጠር 1967 በኃይል ከተቆጣጠረቻቸው የሊባኖስ ግዛቶች ለቃ እንድትወጣ የሚጠይቀውን የ2002ቱን የአረብ የሰላም ኢኒሽቲቭ ለማስፈጸም ቁርጠኛ ሆና መቆየቷንም ጠቅላይ ሚኒስትሩ አረጋግጧል። ሊባኖስ ከዚህ በመለስ ከእስራኤል ጋር የተናጠደ የሰላም ስምምነት የማድረግ ሀሳብ የሌላት መሆኗንም ጠቅላይ ሚኒስትሩ አስረግጠው ተናግሯል። የእስራኤል መንግስት ቃል አቀባይ በበኩላቸው ከአርባ ዓመታት በኋላ ትናንትና በሁለቱ ሀገራት መካከል የተደረገውን የቀጥታ ንግግር ታሪካዊ እምርታ ይታይበት ሲሉ ጠርተውታል። ከአርባ ዓመታት በኋላ በእስራኤልና በሊባኖስ መካከል የተደረገው ይህ ታሪካዊ የቀጥታ ንግግር ጠቅላይ ሚኒስትር ቤንያሚን ኔትንያሁ የመካከለኛው ምስራቅን መልክ ለመለወጥ ያደረጉት ከፍተኛ ጥረት ውጤት ነው ሲሉም ቃል አቀባዩ ገልጸዋል። ከጎረቤቶቻችን ጋር ሰላም ለመፍጠር ሁልጊዜም ልዩ እድሎች አሉ ሲሉም የጠቅላይ ሚኒስትር ቤንያሚን ኔትናሁ ንግግርን ጠቅሰው አርባ ዓመታትን ከተሻገረ ዝምታ በኋላ ከሊባኖስ ጋር የተደረገው የቀጥታ ንግግር የፈጠረውን የሰላም ተስፋን መርንቀዋል። በአሜሪካ ሊቀመንበርነት የተመራውና በደቡባዊ ሊባኖሷ የሜዲትራኒያን የባህር ዳርቻ ከተማ ናቆራ የተደረገው የሊባኖስ እና የእስራኤል የቀጥታ ንግግር ለሶስት ሰዓታት የተከናወነ እንደሆነም ታውቋል። ፕሬዚዳንት ፑቲን የዩክሬኑ ጦርነት ከተጀመረ ወዲህ ለመጀመሪያ ጊዜ ወደ ህንድ አምርቷል። ፑቲን ዛሬ ሐሙስና ነገ አርብ በህንድ ጉብኝት ያደርጋሉም ተብሏል። ፕሬዚዳንት ፑቲን የሁለትዮሽ ስትራቴጂካዊና ኢኮኖሚ አጋርነትን ለማጠናከር ሰፊ አላማ ይዘው ዛሬ ኒው ዴልሂ የደረሱ ሲሆን፣ ነገ ደግሞ ከህንዱ ጠቅላይ ሚኒስትር ናረንድራ ሞዲ ጋር እንደሚወያዩም ይጠበቃል ዋሽንግተን በህንድ ዕቃዎች ላይ ከፍተኛ 50 በመቶ ታሪፍ ከጣለች እና የህንድና የአሜሪካ ግንኙነትም በከፍተኛ ሁኔታ መበላሸቱን ተከትሎ እየተጠናከረ በሄደው የሁለቱ ሀገራት ግንኙነት ወቅትም የሩሲያው ፕሬዝዳንት ወደ ህንድ ያደረጉት ጉዞ አሜሪካን ክፉኛ ከማስቆጣት አልፎ በህንድ ላይ ተጨማሪ ማዕቀብ ልትጥል እንደምትችልም ተሰግቷል። ፕሬዚዳንት ፑቲን በህንድ በሚኖራቸው ቆይታም የመከላከያ ግንኙነቶችን ማጠናከር፣ የሁለትዮሽ ንግድን ከውጭ ጫና መከላከል፣ የህንድ ወደ ሩሲያ የሚላኩ ምርቶች በፋርማሲ በግብርና በምግብ ምርቶችና በሸማቾች እቃዎች ዘርፎችም የህንድ ሰራተኞች ወደ ሩሲያ እንዲንቀሳቀሱ ማመቻቸትና ሌላኛው ደግሞ በሰፊው የመከላከያ ትብብር ማዕቀፍ ስር የሎጂስቲክስ ድጋፎች ዙሪያ ስምምነቶችን እንደሚፈርሙ እንደሚጠበቅም የተለያዩ መገናኛ ብዙን ዘግበዋል። ከፍተኛ ወታደራዊ ባለስልጣናት እንደተናገሩት ከሆነም አጠቃላይ ትኩረቱ በሁለቱ ሀገራት መካከል ያለውን የቅርብ የመከላከያና የደህንነት ትስስር የበለጠ ለማስፋት እንደሆነ ገልጿል። ከጉባኤው በፊትም የሁለቱ ሀገራት የመከላከያ ሚኒስትሮች ሐሙስ እለት ህንድ ተጨማሪ የኤስ 400 ሚሳኤል ስርዓቶችንና ሌሎች ወሳኝ ወታደራዊ መሳሪያዎችን ከሩሲያ ለመግዛት ባላት እቅድ ላይ ያተኮረ ሰፊ ውይይት እንደሚደረግም ተጠቁሟል። ጉብኝቱን አስመልክቶ በተሰጠው መግለጫ የግንኙነቶችን እድገት እንደሚገመግሙ፣ የጋራ ጥቅም ጉዳዮችን እንደሚወያዩና በዲፓርትመንቶችና በንግድ ስምምነቶች ላይ እንደሚፈራረሙ ይጠበቃል ሲሉ ሁለቱም መንግስታት ይፋ አድርገዋል። ከጉባኤው በኋላም ፕሬዝዳንት ፑቲን አዲሱን የሩሲያ የመንግስት ብሮድካስት ቻናል በህንድ ለማስጀመር ተዘጋጅቷል ተብሏል። ፕሬዚዳንት ፑቲን ለመጨረሻ ጊዜ ህንድን የጎበኙት በ2021 ሲሆን ሞዲ ባለፈው አመት በሞስኮ ነበሩ እና ሁለቱ መሪዎች በመስከረም ወር በቻይና በሻንጋይ የትብብር ድርጅት ጉባኤ ወቅት ለአጭር ጊዜ ተገናኝተዋል ሲል የዘግበው ኢንዲያን ታይምስ ነው። በሩሲያና በዩክሬን መካከል ያለውን ጦርነት ያለ ፕሬዚዳንት ትራምፕ የሚያስቆም አካል የለም ሲሉ የኔቶ ዋና ጸሐፊ ተናገሩ። የሩሲያንና የዩክሬን ጦርነት መቋጨት የሚችሉት አንድ ሰው ናቸው። እኚህም ሰው የዩናይትድ ስቴትሱ ፕሬዚዳንት ትራምፕ ናቸው ሲሉ የኔቶ ዋና ጸሐፊ ማርክ ሩተ ገልጸዋል። የኔቶ አባል ሀገራት በብራሰልስ እየመከሩ መሆናቸውም ተሰምቷል። በዚህ የአባል ሀገራቱ ውይይት ላይ ነው የኔቶ ዋና ጸሐፊ ይህንን ንግግር ያሰሙት። ከሩሲያ ጋር ውጥረት ውስጥ የሚገ የሚገኘው የኔቶ ስብስብ መሪ ናቸው። ፕሬዚዳንት ትራምፕ የሩሲያ ዩክሬንን ጦርነት ለመቋጨት የሚችሉ ብቸኛው የዓለማችን ሰው ሲሉ የገለጿቸው ዩክሬን ከማንም በላይ ሰላም እንዲሰፍን እንደምትፈልግ ገልጸው በጦርነቱም እያሳየች ያለችው የመከላከል አቅም የሚደነቅ እንደሆነም ዋና ጸሐፊው አንስተዋል። በአሜሪካ በኩል የቀረበው የሰላም ስምምነት ሩሲያ የያዘቻቸውን የዩክሬን ግዛትን እንደያዘች ነው ድርድሩ እንዲደረግ የሚያደርገው የኔቶ ዋና ፊ የዩክሬን ግዛቶች ደህንነት ለመጠበቅ በሚያስፈልገው ሁሉ አሁንም ከጎን እንቆማለን ሲሉ አጋርነታቸውን አረጋግጧል። ሩሲያ ከአሜሪካ ተወካዮች ጋር ባደረገችው ውይይቶች በትራምፕ የቀረበውን ባለ 28 ነጥብ የሰላም ዕቅድ የተወሰኑትን እንደምትቀበል ይፋ ማድረጓ ይታወቃል። በዚህ ውይይት ወቅትም ፕሬዚዳንት ፑቲን በእርግጥ ጦርነትን አንሻም፣ ነገር ግን አውሮፓ ጦርነት ከፈለገም እኛም ዝግጁ ነን በማለት ትላንት መግለጻቸው

ቻይና የማይታወቁ ገዳይ ወፍ ድሮኖችን በማሰማራት የዓለምን የመከላከያ ስርዓት መፈተኗ አትሰማም። በቻይና በኩል እየተካሄደ ያለው የላቀ ወታደራዊ ቴክኖሎጂ ልማት የጦርነትና የስለላ ዘይቤን የሚቀይር አዲስ ምዕራፍም ከፍቷል ተብሏል። ይህ ልማት ኢንተርፕረነሮች በመባል የሚታወቁትን የወፍ መልክ ያላቸው ድሮኖች ማምረት ነው። እነዚህ ማሽኖች ልክ እንደ እውነተኛ ወፎች ክንፋቸውን በመምታት እንዲበሩ የተነደፉ ሲሆን ከሩቅ ሲታዩ ከእውነተኛ ወፎች በምንም መልኩ ሊለዩ አይችሉም። ይህ ፍጹም የሆነ የተፈጥሮ መኮረጅ ባህላዊ የራዳርንና የሰው ዓይንን የመለየት ስርዓቶችን በቀላሉ በማለፍ ድሮኖቹ ሙሉ ለሙሉ ሳይታወቁ ሚስጥራዊ የስለላ ተልእኮችን እንዲፈጽሙ ያስችላቸዋልም ተብሏል። በመከላከያ ምርምር ተቋማት ውስጥም እርግብና ትንሹ ጭልፊት በሚሉ የፕሮግራም ስሞች እየተገነቡ ያሉት እነዚህ ባዮተኮር ሮቦቶች በመጠን አነስተኛ ሆነው ለስለላ ሲያገለግሉ፣ ትልልቆቹና የንስር መጠን ያላቸው የሚያደርጋቸው ሞዴሎች ደግሞ ገዳይ አቅም እንዲኖራቸው እየተደረገ ነው ተብሏል። ከቻይና የመከላከያ ኤግዚቢሽኖች የወጡ መረጃዎች እንደሚያመላክቱት ትልልቆቹ ዝርያዎች በትክክል ኢላማቸውን የሚመቱ ጥቃቅን የጦር ጭንቅላቶችን የመሸከም አቅም አላቸው። ይህ ማለት እነዚህ ሜካኒካል ወፎች በከፍተኛ ትክክለኛነት የተቃጣ ጥቃትን የመፈጸም አቅም የተገጠመላቸው ናቸው። በአውሮፕላን ማረፊያዎች ወይንም በኤሌክትሪክ መስመሮች ላይ ያረፈ ወፍ መስሎ መታየት የሚቻል ለው ይህ ቴክኖሎጂ ልዩ የክዋኔ ቡድኖች ትላልቅና በቀላሉ የሚታወቁ አውሮፕላኖች ድጋፍ ሳያስፈልጋቸው በጦር ሜዳ ላይ ገዳይ ጥቃቶችን እንዲሰነዝሩ ያስችላቸዋልም ተብሏል። ይህ አዲስ የጦርነት ዘይቤ የወደፊቱ ትልቅ ስጋት ለመታየት ከባዱና በመጠን በጣም አነስተኛው ሊሆን እንደሚችልም ያረጋግጣል ተብሏል። ገናን በቤተልሔም ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደባት ስፍራ ታላቅ መንፈሳዊ ጉዞ ወደ ቅድስቲቱ አገር ኢየሩሳሌም በራቅሊጦስ የጉዞ ወኪል ይህን ታላቅ መንፈሳዊ ጉዞ አዘጋጅቷል። ጌታችን ከተወለደበት ቤተልሔም፣ ቀራኒዮ፣ ጎሎጎታ፣ ናዝሬትን፣ ጌት ሰማኔንና ቃና ዘገሊላን ይጎበኛሉ። በዮርዳኖስ ወንዝም ይጠንበቃሉ።